ታዛ ታዛ ህይወታችን የምርጫችን ድምር ውጤት ነው ይባላል እና በየቀኑ ብዙ ምርጫዎችን እየመረጥን እየወሰንን እናልፋለን። ስለዚህ ለየትኛው ነገር ምርጫችን አደላ የሚለው ህይወታችንን ይገልጸዋል። በስተ መጨረሻ ያን እንድንመለከት ነው። በተለይ ደግሞ ነፍሳችንን የአእምሯችንን ሰላም የሚያስጠብቀው ምርጫችን የቱ ነው የሚለውንም

ቅንጦት ሊመስል ይችላል። ቅንጦት እንዳልሆነ መናገርና ማሳመን የቻሉ ደግሞ ሰዎች አሉ። በህይወታቸው ተሞክሮውን ወስደው ዛሬ ማርቲን ዌተርግረን የተባለ የራሱን ካምፓኒ ከአመታት በፊት ማቋቋም የቻለ ሰው ትንሽ ማስታወሻ ብሎ ከሳን ፍራንሲስኮ ሲመለስ አውሮፕላን ውስጥ ቁጭ ብሎ የጻፈው እንደሆነ ይናገራል። ለብዙዎች በተለይ በጣም ቢዚነን ብዙ ነገር አቅደናል፣ አስበናል የቱ ጋር ከቱ ጀምረን የቱ ጋር እንጨርሳለን የሚለው ግን ሙሉ ጠፍቶብናል የምንል ሰዎች ካለን እረፍት አድርጎ በደንብ ከራስ ጋር ተነጋግሮ ሌሎች ጉዳዮች ላይ መልስ መስጠት ማለት የምትፈልጉትን ህልም መፍጠር ማለት ነው የሚለውን ማሳየት የቻለ ማስታወሻውን በጥቂቱ እናያለን። በጣም አሪፍ። እሺ፣ በደንብ የሚያነቃቁን ሀሳቦች ናቸው። ስለዚህ ተስማምቶኛል። ቆንጆ ነው። በእውነቱ አዎ ይሄ ቢዚ የሚባለው ህይወት አንዳንድ ጊዜ ቢዚነቱ በእርግጥ ለሰውየው መስፈርት ወጥቶለት ነው ወይስ፣ እና ከዳር ሆነን ነው ህይወት የሚያባክናቸው ሰዎች ናቸው ምን ያርጉት እንግዲህ ብለን ከንፈር የመጠጥንላቸው ሰዎች አሉ። አንዳንዴ ደግሞ ምንም ነገር እንዳልሰሩ እያወቁት በቢዚነት በድግግሞሽ ህይወት ውስጥ አካልም አይምሮም የዛለባቸው ነገሮች ውስጥ የሚገኙ አሉ። ሌላ ጊዜ ደግሞ ጠቃሚን ነገር ይሰራሉ 24 ሰዓት ሙሉ ግን አንድ ነገር ላይ ያተኩራል። ስራ ስራ ስራ ስራ ሊሆን ይችላል። የግል ህይወታቸው ተረስተዋል። የትዳር ግንኙነታቸው፣ ማህበራዊ ህይወታቸው፣ መንፈሳዊነታቸው ብዙ ሌሎች እኮ ጥያቄዎች አሉ። ጤናችን ሊሆን ይችላል። እሱን ለማስተዋልና አእምሮ ነጻነት ሲያገኝ ምን ያደርጋል የሚለውንም ያየበት ተሞክሮ ስለሆነ እሱን በትንሹ ቀንጨብ አድርገን እናጋራለን። አያይዘንም አንዳንድ ጥቦችን እናወራለን። ጥሩ። እሺ ቅድም ስለ እረፍት እያወራን አልነበረ? ከእረፍት ጋር በተያያዘ ሰዎች እንደተረዱት ህይወትን እንዴት ነው ያጣጣሟት፣ መኖር የሚፈልጉት ማረፍ ምን ማለት ነው፣ ፋታ መውሰድ ምን ማለት ነው የሚለውን ልዩነት ሊፈጥር ይችላል። አንድ ሰው ማረፍ መተኛት ነው፣ ወይም ደግሞ ከማንም ጋር ሳይገናኙ ምንም ነገር ላይ ሳይጨነቁ አድርጎ ሊያስበው ይችላል ትርጉሙን። አንዳንድ ሰው ደግሞ የለም፣ የጀመርኩትን ነገር መስመር ማስያዣ፣ የተሻለ ጊዜ፣ የተሻለ አእምሮ ነጻነት ማግኛ ነው ብሎ ሊያስበው ይችላል። ለማንኛውም አንድ ብሎገር ጻፊ ያለውን ማርቲን የሚባል ሰው አጠር ያለ ማስታወሻ እናዳምጠው ና ብንመለስ ይሻላል። ጥሩ ይህ የማርቲን ዌተር ግረን ታሪክ አንዱ አካል ነው። በአንድ ወቅት በድንገት ስለገባ ወይም ስለተረዳው የህይወት እውነታ ባሰፈረው ጽሁፉ ላይ ዋት ቴኪንግ ብሬክ ፍሮም ላይፍ ታውት ሚ ከህይወት ፋታ ወይም እረፍት መውሰድ ምን እንደሰጠው ለሌሎች በቀናነት ሊያጋራው የፈለገው ጉዳይ ነው። በህይወት ቢዝነት፣ በብዙ ኃላፊነቶች፣ ባልተቋረጠ ሩጫ፣ ገደብ አልባ የመሰለ የኃይል ፍሰት ድካም መዛልና በህይወት እርካታ ላይ እርግጠኛነትን ያለማግኘት አይነት ስሜት ለሚሰማን ሁሉ ጥሩ ማንቂያ ሊሆን ይችላል። 2014 መጋቢት ወር ላይ ነበር አስገራሚው የእረፍት ጉዞዬ። ህይወቴን ወደ ተለየ አቅጣጫ ቀይረው፣ ይላል ማርቲን። ህይወት እንዲህ ወደ ቀና አቅጣጫ ስትገፋ ደስ ይላል። አሁን ህይወትን እየተቆጣጠርኳት አይነት ጥሩ ስሜት እየተሰማኝ ያለው ሰው ነኝ። ልክ በአሽከርካሪው መቀመጫ ላይ እንደተቀመጠው ሹፌር አይነት፣ እንደ ተራ ተሳፋሪ ወዴት እየሄደ እንዳለ የማያውቅ ተጓዥ አይነት ሆኜ በመኪናው ውስጥ የተገኘው ሰው አይደለሁም። አሁን ይህ የኔ ህይወት ነው ብዬ በድፍረት መተረክ እችላለሁ። ስለዚህ እንዴት ነው መኖር የምፈልገው የሚለውን ጥያቄ የእውነቴን ለራሴ ጠይቄ ራሴ መልስ የሰጠሁበት አጋጣሚ ነው። ከቀደመው ህይወቴ ጋር ልለያይ ወይስ የቀደመውን ህይወቴን ላሻሽል? ታሪኬን በሁለት ከፍዬዋለሁ። አንደኛው ከጉዞ የወሰድኳቸው ትምህርቶችና ሁለተኛው እቅዴንና ስራዬን መላደንነቴንና በህይወት የምፈልጋቸው ነገሮችን አይበት የነበረው አመለካከቴን የሚዳስስ ክፍል አድርጌ ለይቼዋለሁ። የኔ ብልሁ ባህል ማይ ዋይዝ ካልቸር ብዬ ላጋራሹ እፈልጋለሁ ይላል ማርቲን በጽሁፉ። እናም ጽሁፉን ይቀጥላል። እረፍትና የጉዞ ውሳኔ። ከህይወትና ከስራ ፋታ ለመውሰድ መወሰን እንደምናስበው ቀላል ነገር አይደለም። ይህንን ሀሳብ ያገኘሁት ከጥቂት ዓመታት በፊት ነበር። እንዴትና ለምን እንደነበር ግን እርግጠኛ አይደለሁም። የሴት አያቴ በድንገት በሞት ስትለየኝ ሰሞን ህይወት በአመታት ቁጥር ገደብ የተቀመጠላት ውስን ነገር ናት እያልኩ ማሰብ እንደጀመርኩ አስታውሳለሁ። ቀጥሎ ባሉት አጭር ጊዜያት ሁሉም አያቶቼ በሞት ተለዩኝ። አያቶቼ ሁሌም ቤተሰብ ከመመስረት በፊት በደንብ ስራ የሚል ምክር ይለግሱኝ ነበር። በእርግጥ በስዊድን የሁለተኛ ደረጃ ትምህርት ካጠናቀቅን በኋላ ጉዞ እንድናደርግ ስለሚመከር ይህን ማድረግ ባህል ነው። ምክንያቱም ህይወት ከሀይስኩል ትምህርት በኋላ ከባድ እየሆነ ስለሚመጣ ነው። ስራ በጣም እወዳለሁ። የህይወት ትልቁና በጣም አስፈላጊው ነገር መሆኑንም አምናለሁ። ለሰባት ዓመታት ኩባንያ ለመገንባት ጠንክሬ ሰርቻለው። በተጨማሪም ከፈጠርኳቸው በርካታ ኔትወርኮች፣ ንባቦችና መሰል ልምዶች በጣም ብዙ ሀሳቦችን ወስጃለው። የማስታውሰው ግን የነበሩኝን ብዙ ነጠብጣቦች ማገናኘት የሚያስችል በቂ ኃይል እንዳልነበረኝ ነው። እነዚህን ዕልሞች ማን ነው እውን የሚያደርጋቸው? ሀሳቦቹን ማን ነው ተባብሮ ነፍስ የሚዘራባቸው? ለነዚህ ጥያቄዎችስ መልስ ለመስጠት መቀመጥ ማረፍ ትንፋሽ መውሰድ ከቀልቤ መሆን ከራሴ ጋር መነጋገር መጀመር ያለፈውን በበዛ ፍጥነት የሮጥኩበትን ሕይወቴን በመረጋጋት መቃኘት በፈጠራ ራሴን ማደስ ፈለግኩ። እናም ወሰንኩ። እንደ ማንኛውም የፈጠራ ሰው የራሱ ስራን ማንቀሳቀስ እንደሚመኝ የስራ ፈጣሪ የራሱን ኩባንያ እውን ማድረግና ማየትን እናፍቀው ነበር። ለዚህ ዝግጅት የሆነኝ ዘንድ መዳረሻዬን መፈለግ ስጀምር ቀድመው መፈታት ያለባቸው ብዙ ችግሮች እንዳሉብኝ ተረዳው። ሁሉንም ችግሮቼን መጥቀስ ባያስፈልገኝም ከተከራየውት አፓርትመንት መውጣት፣ መኪናዬን መሸጥና የመሳሰሉ ጉዳዮች እልባት ማግኘት ይኖርባቸዋል። መተው፣ መልቀቅ በእኔ ህይወት ትልቅ ውሳኔ ነው። በዚህ ውሳኔ በቀጥታ ተጽዕኖ መፈጥርባቸው ሰዎችም እንዳሉ ስለማስብ ይህንን ማድረግ ለእኔ ትልቅ ውሳኔ ነበር። ለምሳሌ በሙያዬ በውስጥ ያለውን ነገር ማሰብ በሌሎች ዘንድ ዋው የሚያስብል አስተያየት የሚያሰጥ ስላልነበር የማስባቸውን አዳዲስ ለውጦች በተመለከተ በግሌ መስመር ማስያዝ ይኖርብኛልና ጉዞዬ። በግሌ ነፃነት ለማንም ምንም ያላወራሁበት ይህንኑ መስመር የማስይዝበት እንዲሆን ወሰንኩ። በዚህ ሁሉ መብሰልሰል ውስጥ አንዱ የተረዳሁት ነገር ከነበረው ወይም ከለመድነው ከባቢ መነጠል ወይም መላቀቅ ዲታች ማድረግ ይለዋል በጣም ከባድ መሆኑን ነው። ወደ ኤርፖርት ያሽከረከርኩት ግን ከማደርገው ጉዞ በእርግጠኛነት ብዙ ነገር አገኛለሁ አተርፋለሁ የሚለውን እያሰብኩ ነበር። ከወሰድኩት እረፍት ወይም ፋታ ምን ተማርኩ መሰላችሁ? የመጀመሪያው የወሰድኩት ትምህርት በጣም የተመጠኑ ነገሮች ብቻ ጊዜና ኃይላችሁን ሊወስዱ እንደሚገባ። ለምሳሌ 95 በመቶ የህይወቴ በጣም ግብስብስ ያልኳቸው ነገሮች አንድ ነገር ላይ ብቻ ያተኮሩ እንደነበሩ ተረዳው። ስራ መስሪያ ቤት ውጥረት፣ ብዙ የስራ ሃሳቦች፣ የቤት ስራዎች በቃ ከስራ ዓለም ያልራቁ ነበሩ። ጓደኞች፣ ቤተሰቦች፣ የራስ አእምሮ ሰላም፣ ፍላጎት፣ ኃይል፣ ዓላማ ያለው ስራ የሚሉትን የተሰባጠሩ ነገሮች ረስቻቸው ኖር ያለው። መጽሐፍትን ማንበብ፣ ተፈጥሯዊ ቦታዎችን መመልከት፣ ከአካባቢ ሰዎች ጋር መጫወት ወይም መገናኘት፣ በዓላት ሲሆኑ የሚለዋወጡ ነገሮችን መቃኘት፣ ጊዜ ሰጥቶ በዓላትን ከነ ስሜታቸው ማጣጣም፣ ከባለቤቴ ጋር በትኩረት ስሜት በሚሰጠኝ ነገሮች ላይ በነፃነት ያለ ስስት መነጋገር እንደ ተአምር በሕይወቴ ላይ የተለወጡ ነገሮች አድርጌ ያገኘኋቸው። ይሄ ለውጥ ሲመጣ ብቻውን አልነበረም። አዲስ ጸጥታ፣ አዲስ ኃይልና አዲስ መነቃቃትን ወደ ሕይወቴ ይዞ ነበር የመጣው። ይህ ወቅት ፈጠራ ግር ብሎ ወደ ሕይወቴ የመጣበት ነበር። አዳዲስ ሀሳቦች እንደ አዲስ ከአእምሮ ይፈልቁ ነበር። ኢንተርኔት አላስፈለገኝም ነበር። በቃ እስክርቢቶና ወረቀት ብቻ ተአምር የመሰሉ ሀሳቦችን አሰፍር ነበር። ይህ ሁሉ የሆነው በታይላንድ የባህር ዳርቻ በነበረኝ ከስድስት እስከ ሰባት ሳምንታት የተቆጠረ ቆይታ ነው። ረዘም ላሉ ሰዓታት አእምሮዬ ምንም እንዳያስብ ሳላስጨንቀው ዘናብዬ እርፍል ነበር። ነፃ እንዲሆን ያመቻቸውት አእምሮዬ ግን ምርጥ ምርጥ የቢዝነስ ሀሳቦችን ያፈልቅልኝ ነበር። ዛሬ ከብዙ ዓመታት በኋላ እውን ያደረግኩት ኩባንያ የተፈጠረውም በእነዚሁ ሀሳቦች ነበር። አብሬያት የተጓዝኳት ባለቤቴ ጋር በጣም ቀላል ወሬዎችን እናወራ ነበር ስላለንበት አካባቢ ውበቱ፣ ስለ ምግቡ፣ ስለ አየር ሁኔታው። ይህ ልዩና የማንረሳው የህይወታችን ልምድ ነበር። ንግግራችን ፍጹም ሰላማዊና የተረጋጋ ሆኖ ነበር የሰነበተው። በቤታችን በነበርንበት ጊዜ ወደ ጉዞውና እረፍቱ ሳንወጣ በፊት ሚስቴም እኔም በጣም ቢዚ ነበርን። በአንድ ስፔሲፊክ ጉዳይ ላይ ብቻ ብዙ ስንሟገት ቆይተናል። ሁሌም ተመሳሳይ ስሜትና የመሰልቸት ያለመግባባት፣ የመዳከም፣ የጋራ ጉዳዮችን እናንጸባርቅ ነበረ። በዛ ላይ መጫጫህና ቁጣ የንግግራችን መገለጫዎች ነበሩ። ስለ ስሜቶቻችን እና ፍላጎቶቻችን እንኳን በሰላም የተነጋገርንባቸው ጊዜያቶች እጅግ በጣም ውሱን ነበሩ። በዚህ ረፍት የማድረግ ቆይታችን ግን ለነገ ጥምረታችን ተስፋ ያገኘንበት ጥልቅ መግባባት፣ የስሜት እፎይታ፣ እንደ አዲስ የመተዋወቅ ደስ የሚል ስሜት ተፈጥሮልናል። እናም ከጉዞዬ ትልቁ የሚወሰደው ነገር ዘለግ ያለ ጊዜ አስገራሚ የነፃነት ስሜትን ይፈጥራል የሚለው ነው። ይህ ነፃነት ነው ህይወታችሁን የሚለውጠውን ስራ በአእምሯችሁ መስራት እንድትችሉ የሚፈቅድላችሁ። በቃ፣ ከዚህ በኋላ በየተወሰነ ጊዜ ተመሳሳይ ጉዞ ላደርግ ቃል ገብቼ አድርጌዋለሁ። የቀድሞ ህይወቴን ባሰልቺ የተጣበበ ሰዓት ያለ አዲስ ፈጠራ ያሳለፍኩ የከሰርኩ አይነት ሰው አድርጌ እንዳስብ አድርጎኛል። በህይወት ውስጥ ፋታ መውሰድ አዲስ ሀሳብ አመንጪ፣ አዲስ ስራ ሰሪ የሚያደርገን መሳሪያ ነው። በእርግጥ ይህንን ማስታወሻ የጻፍኩት በሌላኛው ጉዞዬ ከሳን ፍራንሲስኮ እየተመለስኩ ባለሁበት አውሮፕላን ውስጥ ሆኜ ነው። የሰው ልጅ ለአዲስ መነቃቃት የፈጠራ ረፍቶች ያስፈልጉታል። ምርታማነቴንና ደስታዬን የጨመረልኝ ውሳኔን ነው ያካፈልኳችሁ። በኋላ ላይ እንደተረዳሁት በርካታ የዓለማችን አዳዲስ ነገሮችን ፈጣሪያንና አሳቢያን ይህንኑ መርህ ተግባራዊ ያደረጉ ናቸው። ለህይወታቸው ለአእምሯቸውና ሰውነታቸው፣ ለሚወዷቸውና እነሱን ለሚወዱ ጥሩ ጊዜ የሰጡ ፋታ ወስደው ህይወትን በረፍት ያጣጣሙ ናቸው። ይህንን ልምዴን ወድጀዋለሁ። በብዙ ቀይሮኛል። አንድ እርምጃ ብላችሁ እስክትጀምሩት ትንሽ ይከብዳል። አሁን ይህን ተአምራዊ ውሳኔ ብዙዎች እንዲያደርጉት ፈልጋለሁ። በፈጠርኩት ኩባንያ ውስጥ የሰበሰብኳቸው ደንበኞቼ፣ ጓደኞቼ እና ቤተሰቦቼ የእኔ ብልሁን ባህል ማይ ዋይዝ ካልቸር እንዲወስዱትና እኔ እንዳገኘሁት የህይወት በጎ ለውጥና እርካታን እንዲያጣጥሙ ፈልጋለሁ። እንሞክረው። ከራሳችን ጋር የምንነጋገርበትን ጊዜ የሚለው አንዱ የማረፊያ መንገድ ነው። ስለ እረፍትም እያወራን ነበረ። በህይወት ውስጥ ማረፍ ምን አይነት ነው የሚለው ሰዎች ትላልቅ የፈጠራ ሀሳቦችን ኢኖቬሽኖችን ማምጣት ማፍለቅ የቻሉት እረፍት ባደረጉበት ሰዓትም ይነገራል ነው። ሁሌ ቢዚ ከሆንሽስ፣ ነገሮችን እንዴት ኦብዘርቭ ልታደረግ ትችላለሽ? እንዴት አዳዲስ ሀሳቦችን ማፍለቅ ትችላለሽ? ሰው መቼም ፋታ ወስዶ ሲያስብ ሲያሰላስል ሲያነብ ላየሹ ለተመለከትሹ ለሰማሹ ላነበብሹ ነገር እንኳን ፋታ ያስፈልግሻል ሁኔታውን አብላልትሽ የትኝ ምን ነገር ይዤ ልምጣ ምን አዲስ ነገር ልፍጠር የሚለው ጊዜ ይፈልጋል እና አንዳንድ ቦታዎች ላይ የተቀመጡ ሰዎች አሉ አሁን በብዙ ጫና ውስጥ መፍጠር እየቻሉ አዲስ ነገር ማበርከት እየቻሉ ባልተገባ ነገር ኤነርጃቸው ተወስዷል ያልተገባ ኮሚትመንት ውስጥ በጣም ብዙ ሀላፊነቶችና ስራዎች ውስጥ ተጠምዶ ያሉ ሰዎች አሉ። እና ይሄ ክሬቲቭ ዲፓርትመንት እየተባሉ አንዳንድ ተቋማት ላይ ፈጠራ የሚያስፈልጋቸው አዳዲስ ነገሮች የሚያስፈልጓቸው ቦታ ተቋም ሊሆን ይችላል እና ለዛ ብለው የአንድ ዲፓርትመንት አቋቁመዋታል። ግን እዛ ቦታ ላይ ትክክለኛ ይሄ ማሰብ ማሰላሰል ረፍት የተሰጣቸው በተፈጥሮ እንዲዚህ አይነት ሰዎች አሉ አሉ። ግን እንክብካቤ ይፈልጋላ። አዎ፣ አለበለዛ ተፈጥሮ የሰጠሽን ክህሎት ራሱ ልትቀብሪው ትችያለሽ። እንደ ማንኛውም አይነት ሰው ልትሆኝ ትችላለሽ። እነዚህ ሰዎች የኦብዘርቬሽን ጊዜ ያስፈልጋቸዋል። ነገሮችን የሚመለከቱበት፣ የሚያነቡበት፣ የሚያሰላስሉበት አይደለ? ፋታን ይፈልጋሉ። ያ ፋታ ሳሰጫቸው ግን ክሬቲቭ ዲፓርትመንት ልጅ ብታጠቋቁሚ ትርጉም የለውም። ሀሳብ ዝም ብሎ አይፈልቅም። ፈጠራ ዝም ብሎ አይመጣም። ልክ ነው። እና አንድ ጽሁፍ ይሄን ቅድም ማርቲን የራሱን ነገር አጋራ ባልኩሽ ጽሁፍ ውስጥ በጣም ብዙ የዚህን ሀሳብና የእኛም አቋም ብለው የሚመጡ ብሎገርስ ደግሞ አሉ እና ደረጃ ያወጡላቸዋል። በነገራችን ላይ በሰዎች ምን ያክል አጋሩት፣ ምን ያክል ተነጋገሩበት በሚል አንድ ሰው ነው እኔ ከአንተ በፊት ይሄን ነገር አድርገዋለሁ ማርቲን፣ እንደውም ለተከታዮቼ ለአንባቢዎቼ መናገር የምፈልገው ነገር ብሎ ነው። ይሄ ዲቫይን የምንለው ነገር ወይም መለኮታዊ ጣልቃ ገብነት ራሱ ህይወታችን ውስጥ እንዲመጣ ትንሽ አረፍ ብለን መጠበቅ አለብን። እንግዲህ ዲቫይን ኢንተራፕሽንስ የምንለው ነገር እንደየ አመለካከታችን ይለያያል። ይሄ መለኮታዊ የምንለው አንዳንድ ነገሮች አይታሰቡም፣ አይሆኑም የምትያቸው ነገሮች አሉ። እንዲ የመለኮታዊ ጣልቃ ገብነት ካልሆነ በስተቀር የሚታሰብ የሚሳካ ነገር አይደለም። ያላቸው ነገሮች አሉ። ለሱም ቢሆን ይሄ በጥድፊያና ግርግር ውስጥ ሆኖ የሚከሰት አይደለም። ነው አይደል? የገባኝ አንዱ እሱ ነው። ሁለተኛ በምን ያብራራዋል? ለምሳሌ ፌዝ የምንለው ወይም እምነታችን አለ። ይሄ ነገር እንዲህ ሲሆን እንዲህ ማለት ነው ብለን ከልጅነታችን በባህላችን፣ በቤተሰባችን፣ በአካባቢያችን፣ በዜግነታችን የምንጋራቸው ነገሮች አሉ። መታደስ አለባቸው። አፕዴት ማድረግ አለብን። ሊያደነዝዘን የሚችል ዓለም ውስጥ አለን። እኛ ይሄ ነው እምነቴ ባለው ነገር ውስጥ እምነትሽን ያለሰለሰብሽ ወይ እምነትሽን ምንድን ነው ዊክ ያደረገብሽ ደካማ ያደረገብሽ ነገር ሊመጣ ስለሚችል ደግሞ ይመጣልም። እንዴት ላሻሽለው፣ እንዴት ላጠንክረው፣ እንዴት አብዴት ላርገው ልትሉ ትችላላችሁ። እሱ እንዳለ ሆኖ ማንኛውም የሰው ልጅ የውስጣዊ ይሄ የጠለቀ ብልሃት ኖሮት ነው የተፈጠረው። ኢነር ዊዝደም ይለዋል። ይሄንን ለማውጣት አንተ እየተንቀሸቀሽክ ትንፋሽ አልወስድም ብለህ እየተሯሯጥ እንዴት ታውቀዋለህ? አንተ ስለዚህ ባክኗል ማለት ነው። ልክ ማዕድን የሆነ ቦታ አለ፣ ግን ማንም የቆፈረው ና ያገኘው የለ። ስለዚህ ዝም ብሎ የሆነ ነገር ሊገነባበት ይችላል፣ ወይም ቆሻሻ መጣ ሊሆን ይችላል። ነው ሌላኛው ያስቀመጠው ነገር የገረመኝ፣ ዋጋ ከምንሰጣቸው ነገሮች ጋር ለመገናኘት እንደ ቀጠሮ ያዙት ቫሉ ይኖረናል አይደል? ከነኚህ ጋር መልሶ መገናኘት ሪኮኔክት ማድረግ። የኔ ቫሉ የኔ ቫሉ እያለን የምንኖረው ብዙ ነገር ላይ ሁሉንም በአባባለው እንጂ ቁጭ ብለን ሪኮኔክት አላደረግንም፣ መልሰን አልተጣበቅንም። ቆይ ይሄ ነገር በደንብ ያስፈልገኛል ከሀምሳው ቫሉዎች ይሄኛው የበለጠ አሁን ያስፈልገኛል ብለን መልሶ የመጣበቅ ነገር ለማምጣት ቁጭ ብሎ ማሰብ፣ መረጋጋት፣ አይምሮን፣ ሰውነትን፣ መንፈሳዊነትን ማጠናከር ይፈልጋል። ሌላኛው ህይወት ድንገት ሽፍት የምታደርገው ነገር አለ ድንገት ይሄ ምንድነው? አክሮባት መስራት አይደለም። ትላንት ትግስት እንዲ ነበርሽ፣ ዛሬ ደግሞ ምን ሆንሽ ነው እንዲ ያልሽ? ምትኛ አይነት ለውጥ ሳይሆን ድንገት ሺፍት ማድረግን ለመፍቀድ፣ አዲስ መረዳት ወይም ኒው አንደርስታንዲንግ ብሎ ያስቀምጠዋል። አዲስ የመረዳት አቅምን ይዛችሁ የምትመጡበት ነው። ስታርፉ ነው፣ ይሄን ስትረጋጉ ነው፣ ስትቆሙ ነው፣ በኃይል ድጋሚ ስትሞሉ ነው። የሚለውን ነገር ያስቀምጣል። እስከ ዛሬ የለመድሽ ነገር አለ ግን አሀ ብለሽ ወደ ሆነ ፐርስፔክቲቭ ልት መጭ ትችላለሽ። አዲስ አተያይ ሊመጣ ይችላል በህይወትሽ ውስጥ ያሰለችሁን አተያዮች ወይም እኛም ራሳችን እዛው ጋር ጠዋትም ማታም ከሰአትም እየሆነ ሰልችቶ ተመሳሳይ ነገር ነው። ግን በሆነ አረዳድ ይመጣልሻል። በቃ ባልጠበቅሹ መንገድ አዲስ የሚመስልሽ አዲስ እይታን አሮጌውን ነገር ታድሽበታለሽ። እሱን ለማለት ነው። ግን ስናርፍ እንዴት ስናርፍ ነው ይሄ የሚሆነው የሚለውን ደግሞ ሌላ ደግሞ ምክክር ይፈልጋል፣ መረዳት ይፈልጋል፣ ማንበብ ይፈልጋል፣ ለህይወት ቀረብ ማለት ይፈልጋል። ሁላችንም ለማረፍ ለመዝናናት፣ ትንሽ ቆም ለማለት ፋታ ለመውሰድ ማረፍ እንደዚህ ደስ ይላል እንዴ ሚሉ ሰዎች እኮ አሉ። ግን ለማረፍ እድል ስለሰጡት ነው ይሄንን ያወቁት። እና ያለው ቅድም ከባለቤቱ ጋር ሰላማዊ የሆነ ግንኙነትን መፍጠር ቻሉ። አነጋገርም ባረፉበት ሰዓት ትልቁን ጉዳይ ይዘሽ ከምትዞሪ አየሩ ምግቡ ከማለት ሊጀምር ይችላል። ይሄን ይህንን እድል ነው ያልሰጣት እኮ እሱ ረዥም ዓመት ሲኖሩ በትዳር ውስጥ የተጨቃጨቁትም በዛ ነው። ግን አሁን አየሩ ምግቡ፣ ያለንበት አካባቢ ማለት ሲጀምሩ ሌሎቹን ነገሮች ለማውራት በር ይከፍታል። ተመቻቹ ማለት ነው። ጥሩ፣ እሺ። የህይወት እረፍት የሚለው ምንድን ነው የሰጠን ትርጉም? እና በህይወትችን ደግሞ ለማረፍ የሰጠነው ጊዜ ነበር ወይ? እና ምን ነገሮችን አጣጣምን? የሆነ ትክክለኛ እረፍት የሚፈልጉ ሰዎች አሉ። አንዴ እንደው እረፍ ብዬ የሚሉ ሰዎች አሉ። በጣም በውጥረት በጫና ውስጥ ጊዜያቸውን የወሰዱ ሰዎች አሉ እና ምንም ኃይልም ጉልበትም አጥተዋል የተባለው ነገር ኃይልሽንም ጉልበትሽንም ለመሰብሰብ ሁሌም ፖዝ እረፍት ማድረግ የሚባለው በጣም አስፈላጊ ነው። የዓመት እረፍት የሚባለውን በአግባቡ ጥቅም ላይ መዋል አለበት። ከዚህ በፊት ታዛ ላይ አንስተናል። የዓመት እረፍት ወስዶ አጥር ማጠር ጉዳይ ማስፈጸም ከሆነ ምኑን አረፍሽው? እንዴት ነው ማርፈው? የሚ ደግሞ እረፍት የሚጨንቃቸውም ሰዎች አሉ። ያው አልተዘጋጁበትም ሀሳቦች ይመጡባቸ መራር የሚሏቸው የህይወታቸው ምን ምን ይሆናል። ብዙ ጊዜ ስራን መሸሻ መደበቂያ እናደረገዋለን። ከአንዳንድ በህይወታችን መጋፈጥ ካለብን እውነታዎች የተሸሸግንበት ቦታ ይሆናል ስራችን። ልክ እረፍት የሚባለው ነገር ስታስቢው ከነዛ ነገሮች ጋር ትጋፈጫለች ና አፈልጊውም እና ሁሌ ስራ ነው ማደንዘዣሽ። ስራ ነው ቢዝነት ነው፣ ወይም የተለያዩ የሶሻል ኮሚትመንቶች አሉ አይደል? ከጓደኛ ከማህበራዊ ህይወት ውስጥ እዛ ውስጥ ነው ራስሽን የምታገኘው። እና ማረፍ የሚለውን ልንፈራው እንችላለን። ውጡም ተብለን ሊሆን ይችላል፣ በግዴታ የወጣ ነው እኛ ሳንዘጋጅም በአይምሮም በአካልም አካባቢ። የት ጋር ነው ማርፈው በቃ አሁን ከአፓርትመንት መውጣት ከዛ ሰፈር መሄድ፣ ይሄ ያለ አይደል? ያረጋቸው የነበሩ ድግግሞሾችን ሁሉ እኮ ለያቸው እሱ ወሰነባቸው። በቃ መነጠል ይቻላል የሚለውን ከዛ ውጭ ግን ለምሳሌ አንዳንድ ሀገራት ላይ ያው ኢኮኖሚውም በዛ ደረጃ ስላነቃቸው ዓለም አቀፍ ተቋማት ጋር እረፍት አድርጉ ይባላሉ። ከዚህ እስከዚህ ነው እረፍታችሁ ተብሎ ኖ አልፈልግም ማለት አትቺ። የፈለገ ይሁን ታርፊ ያለሽ። ምክንያቱም ሳይክሉን መጠበቅ አለበት። አመትሽ ደርሷል። ተሰላሽ ተሻል። ኃይል ያስፈልጋል። መሞላት አለብሽ በኃይል። ስለዚህ የሆነች ትናንሽ በጀት ሰጥተው የሆነ ቦታ እንዳቅምሽ ጉዞ አድርገሽ እንደትመለሽ እንደ ሲስተም አርገውታል። ሲመጡ ግን ፕሬዘንት እንዲያደረጉ ያደርጓቸዋል። እዛው በቢሮ ደረጃ ሊሆን ይችላል ባንቺ የስራ ክፍል ደረጃ ልክ ይሄ ሰውዬ አሁን ባያጋራን ኖሮ አናቅም ነበረ። ልክ እንደዛ ሌሎች ሰዎች ምንድን ነው ያዩት የለወጡት፣ ጤናቸው ሊሆን ይችላል፣ ስነ ልቦናቸው፣ አካላቸው፣ የስራ ድባቡ ምን አይነት ሀይል ይዘው መጡ የሚለውን ጭምር እንዲያዩ ነው። እንግዲህ ሌላው ዓለም ላይ እንደዚህ ይሄ ጉዞ ማድረግና የሆነ ወጣ ብለሽ ሆነ ቦታ ደርሶ መምጣት ሌክዥር የሆነ ሆቢ ተደርጎ ሚኮ ይቆጠራለን የቅንጦት የቅንጦት ልምድም ተደርጎ ይቆጠራለን። ወጪ አለበት። ከዛ ደግሞ ብዙ ነገር ሸንገተሽ ትተሽ ነው፣ ሰርተሽ ገንዘብ ማግኘት እየቻልሽ ያንን ነገር ይቅርቢ ብለሽ ነው ገንዘብ ስፔንድ አርገሽ አውጥተሽ የምትመጭበት ጉዞ ይሆናል ና እስከዛም ድረስ ሊያስቡት ይችላሉ። ከዛ ያው የተለመደው ሩቲንሽ ይቀጥላል። መስራት፣ መግባት፣ መውጣት፣ መግባት ይሆናል። ስለዚህ ይሄ ለማረፍ የሚለው ነገር በጣም የደላቸው ገንዘብ ያላቸው ሰዎች የሚመርጡት ምርጫም አድርገን እናስበዋል። እኛም ሀገር እንደዛው ነው። በትንሹ ወጪ በማያስወጡ ወጪ ቆጣቢ በመሆን እንዴት ጥሩ የእረፍት ጊዜ ማሳለፍም ያደረጉም አሉ። እንዴ ምናልባት ቁጥራቸው ትንሽ ሊሆን ይችላል ነው እንጂ በደንብ አሉ። ይሄ ለህይወት በሰጡት ትርጉም ነው ኮ የሚበልጡ ነው ታዛ ታዛ ታዛ ታዛ